ሁላችሁ ወደ እግዚአብሔር ጩኹ፣ ነግሬያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደዱም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። አየሁ፣ ስልክ ክፎነብኝ ዛሬ አየሁ፣ ተመለከቱ አባቶቼ ገዳም ዘግተው ለእኛ ባለቀዙ ሀያ ሁለት ዓመት አስራ አምስት ዓመት ሰላሳ ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞተው አየሁ? እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽላለው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር በቃችሁ በለን። የገዳም አባቶችን ባ የገዳም አባቶችን ደባሰ ማረን እግዚአብሔር በቸርነት ቀረበን። ወደ ማንም ምንጮህበት የለንም ወደ አንተ ነው ምንጮህ። መኖር አቃሰን መኖር ደክመን፣ ሸሽተንም መኖር አንቻልም። እግዚአብሔር ሆይ ቤትህን አንተ ታድግ፣ አባቶችን አንተ ጠብቅ። ላይናገሩ አባቶቻችን ዝም አሉ። እድሜያቸውን ሁሉ የሰጧት ቤተ ክርስቲያን ዛሬ ፊት ነሳቻችሁ። አባቶቻችን በዋሽ ውስጥ ከሚኖሩ ከስምንቱ አባቶች እኒ ትልቅ አባት አንዱን አጣ ናቸው። አስራ ሁለት አመት ሙሉ ከሰው ተገናኝተው የማያውቁ ሰው አይተው የማያውቁ ከእግዚአብሔር ጋር ብቻ የሚገናኙ ከዋሽ ውስጥ ወጥተው የማያውቁ እነዚህን ትልቅ አባት ከዋሽ ውስጥ አውጥተው ገለው ከተራራ ሰርጠው አሏቸው። ሰው ደርሶባቸው የማያውቅ እነዚህ አባት ላይ ገለው አሏቸው እባካችሁ ስለ ቤተ ክርስቲያን የበላይ ጠባቂዎች ብላችሁ ለዚህ ለእነዚህ አባቶች ለምስኪኖች አባቶቻችን ፍትህ ስጧቸው ስል ከልቤ ይጠይቃሉ ፍትህ ስጧቸው ስል ስለ ማህተቤ ብዬ ይጠይቃሉ ፍትህ ስጧቸው ስል ስለ ተዋህዶ ብዬ ይጠይቃሉ እባካችሁ እባካችሁ አባቶቻችን እባካችሁ እለምናችኋለሁ እንደዚህ የልጅነትን እምባይን እያያችሁ ተው ተው አጨክኑ እያልኩኝ እባካችሁ እኛ ምንም አንሆን ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለ ሁለታዋ እንዴት የሆነ ዛሬ ክፍያዋ፣ እያንዳንዳችን ግን እርቃናችንን ልባችንን አስወልቀው። በዛ ሰዓት እኛ በተለይ እኔ ሁለት አይነት ስሜት ነበር አንደኛው የሀዘን ስሜት፣ አንደኛው ደግሞ የደስታ ስሜት ነበር። ምክንያቱም ሁለታችን ጥቁር ራሶች ነን። ሁለቱ አባቶቻችን ደግሞ ዛሬ በሰማይትነት ያረፉት ናቸው። አባ ገብረ ማርያም አበበ እና አባ ገብረ ማርያም አስራት ናቸው። እነሱ ነበሩ። የሀዘናችን ምክንያት እነዚህ አባቶቻችን ካህናት ናቸው። ልብሰ ተክህኖ ለብሰው ቤተ መቅደስ ገብተው ቀድሰው የክርስቶስ ስጋና ደምን ፈትተው ስጋና ደሙን የሚያቀብሉ አባቶች እርቃናቸውን ተገፈው ስናይ ራሳችንን ነው መቆጣጠር ያቃል። ደስታችን ደግሞ ደስታዬ ደግሞ በቃ በዛ ሰዓት አስብ የነበረ የክርስቶስን መገፈፍ ነበር። የእሱ አንዷን ጥቂቷን ነገር አገኘው ብዬ ደስ ይለኝ የነበረ፣ በኋላ ስንነጋገር ሁላችንም የሚሰማን የነበረው ስሜት። መነኩሴ ሲተኛል፣ ሌሊት ልብሱን አያወልቅም፣ ቀሚሱ አይወልቅም። ያችኑ እንደልበሳት ይተኛል እንጂ ቀሚስ አውልቆ አይተኛም። ለምን? የክርስቶስ ወታደር ነኝ ማለት ነው። ወታደር ትጥቅ ፈቶ አይተኛም። ለምን ጠላቶቹ ሳያስበው ይደርሱበታልና። መነኩሴም አሁንም አባቶች ተገደሉ የሚል መግለጫ ሳይሆን የምንፈልገው ፍትህ ነው። ሁሌ በሚዲያ እየመጣችሁ አባቶች ተገደሉ፣ የቤተክርስቲያናችን ቅጥር ተደፈረ እያላችሁ አትምጡብን። እሱን ሳይሆን የምንፈልገው ፍትህ ነው። ከዚህ በፊት አባቶች ዝቋላ ላይ ሲገደሉ የጮህ ነው የተናገር ነው የመናገርና የመጮህ ሱስ ንሮብን አይደለም፣ የዛሬው ቀን እንዳይደገም ስንል እንጂ የምንናገራቸው ነገሮች በሙሉ የሚዲያ ማድመቂያ መስሎ የሚታያችሁ ግን ለምንድን ነው? ቤተክህነቱ ምንም አይነት መፍትሄ የማያመጣልን ከሆነ አትንገሩን። አሁንም በየገዳማቱ ለሞቱት አባቶች ፍትህ እንፈልጋለን። እናንተ ቤተ ክህነቱን ውሰዱት፣ ብፁ አባታችንንና ቤተክርስቲያናችን ደግሞ ለክርስቲያኖች ስጡን። ሁላችሁም ኦርቶዶክሳውያን ኮመንት ላይ የገባችሁ ፍትህ ለአባቶቻችን እያላችሁ ጻፉ። ይህንን የምንላችሁ እጅግ በተሰበረ ልብ ውስጥ ሆነን እጅግ በሐዘኑ ውስጥ ሆነን ነው። ርዕሰ ገዳማት ታላቁ ገዳማችን ዝቋላ በተደጋጋሚ እየተደፈረ ነው። ሐሳቡ ገዳሙን ማፍረስ ይመስላል። አባቶች እንዲሰደዱ ይመስላል። የዝቋላ ገዳም መነኮሳት ተደጋጋሚ ፍጅቶች ዝቋላ ገዳም የደረሰው ጥቃት እጅግ አሳዛኝ እና አሳሳቢ ክስተት ነው። በእንደዚህ አይነት ጥቃቶች ውስጥ የመነኮሳት መሞት መንስኤ እና ተደጋጋሚነቱ ብዙ ጥያቄዎችን የሚያነሳ ነው። ለምንድን ነው ዝቋላ ገዳም ዒላማ የሆነው? ዝቋላ ገዳም በታሪክ በመንፈሳዊና በተፈጥሮ ሀብቱ እጅግ የበለጸገ ቦታ ነው። ይህ ገዳም በኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ትልቅ ቦታ የሚሰጠው ሲሆን በርካታ ቅርሶችና ጥንታዊ ገዳማት በውስጡ ይዟል። በዚህ በተጨማሪ አካባቢው በቱሪዝምና ለመዝናኛ ምቹ የሆነ የተፈጥሮ ውበቶች አሉት። ይህ ደግሞ ገዳሙን የጥቃቱ ዒላማ ከሚያደርጉ ምክንያቶች አንዱ ሊሆን ይችላል። ጥቃቶቹ ዓላማ ምን ሊሆኑ ይችላሉ ብለን ስንጠይቅ መነኮሳትን በተደጋጋሚ የማጥቃትና የመግደል ዓላማ በግልጽ ባይሆንም በርካታ ግምቶች ሊኖሩ ይችላሉ። የመሬት ወረራ፣ የኢኮኖሚ ጥቅም። ዝቋላ ገዳም የሚገኝበት አካባቢ ለልማት ምቹ መሆን ገዳሙን በማስለቀቅ ወይንም በመንፈሳዊ ይዘቱ በማራቅ ለምሳሌ ሪዞርት፣ መዝናኛ ስፍራ፣ የንግድ ማዕከል ለመዋል የሚፈልጉ አካላት ሊኖሩ ይችላሉ። በዚህ መንገድ መነኮሳቱን በማስፈራራት ወይንም በማስወገድ የመሬቱን ቁጥጥር ለመያዝ መሞከር አንዱ ዓላማ ሊሆን ይችላል። የሃይማኖት የባህል ማንነት ማጥፋት ገዳማት የሃይማኖትና የባህል ምን ማንነት በዝቋላ አቦ ቤተ ክርስቲያን በገዳማውያን አባቶቻችን ላይ የደረሰው የሞት አደጋ ወይም የግድያ ወንጀል እጅግ የሚያሳስብ ነው። ጠበቃና የህግ አማካሪ እያለምታ ነው። ያው ዛሬ በእንደዚህ አይነት ኮንተንት ወይም ደግሞ በእንደዚህ አይነት ጉዳዮች ላይ በመጣ ደስ ባለኝ ነበር። ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የህግ ባለሙያ፣ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን አላማ አሳክተው መንፈሳዊም ይሁን አለማዊ ተግባራቸውን መፈጸም በህግም፣ በሞራልም፣ በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን አሁን ላይ እያየን ያለነው መንግስት በሀገር ውስጥም ሆነ ከውጭ ካሉ አካላት በሚኖሩበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይህ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምዕመናን፣ ካህናትና አባቶቿ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግሥት ያለበት ጫና የበዛ እንደሆነ ምዕመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብዬ አምናለሁኝ። ስለሆነም የኦሮሚያም ክልል ይሁን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያንና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን እራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁን። ስለሆነም ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዚህ ጉዳይ ጋር ተያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንድና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምዕመን ይህንን በጋራ እንድንወጣ መልእክቴን ሀሳቤን አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ፣ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ።